የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አገራቸው ከአሜሪካ ጋር በመጪው ሳምንት በሳውዲ አረቢያ ልታደርገው ያቀደችው ውይይት ትርጉም ያለው እንደሚሆን ተስፋቸውን ገለጹ። ፕሬዝዳንቱ በሳውዲ አረቢያ ቢገኙም በውይይቱ የማይሳተፉ ሲሆን አገራቸው አስቸኳይ እና ዘላቂ ሰላምን ለማምጣት እየሰራች ነው ብለዋል። የአሜሪካ ፕሬዝዳንት ልዩ መልእክተኛ ስቲድ ዊትኮፍ በበኩላቸው የአሜሪካ ቡድን የሩሲያ እና የዩክሬን ጦርነት ሰላማዊ እልባት ለመስጠት የሚያስችለውን ማዕቀፍ መወያየት ይፈልጋል ብለዋል። ባለፈው ሳምንት የዩክሬኑ መሪ ዜሌንስኪ እና ፕሬዚዳንት ትራምፕ በዋይት ሃውስ ሊያደርጉት የነበረው ውይይት ወደ ግጭት እንዲሁም ዘለፋ ተቀይሯል። በዚህም ወቅት ትራምፕ አቻቸውን ዜሌንስኪን ጦርነቱን ለመቋጨት ዝግጁ አይደሉም ሲሉ ወቅሰዋቸው ነበር። በመሪዎቹ መካከል የተፈጠረውን የዲፕሎማሲ ቀውስ ተከትሎ አሜሪካ ከዚህ ቀደም ታደርገው የነበረውን ወታደራዊ እርዳታ እንዲሁም የመረጃ ልውውጥን አቁማለች። ዜሌንስኪ ውይይቱ ወደዚህ ማምራቱ እንዳሳዘናቸው ገልጸው ከሀገራቸው ከፍተኛ የጦር መሳሪያ አቅራቢ ከሆነችው አሜሪካን ጋር ግንኙነታቸውን ለመጠገን እየሞከሩ ይገኛል። ሐሙስ ዕለት ትራምፕ የይቅርታ እንዲሁም የምስጋና ደብዳቤ ከዜሌንስኪ እንደደረሳቸው ዊትኮፍ ተናግረዋል። ከዩክሬናውያን ጋር ወደ ትክክለኛው መንገድ እንደምንመጣ እና ሁሉም ነገር እንደሚቀጥል ተስፋ እናደርጋለን ሲሉ ዊትኮፍ አክለዋል። ዜሌንስኪ ከማንኛውም የሰላም ድርድር በፊት ስምምነት ውስጥ እንዲገቡ አሜሪካ ከፍተኛ ጫና ስታደርግባቸው የቆየች ሲሆን እሳቸው በበኩላቸው ለአገራቸው ጥብቅ የጸጥታ ዋስትና እንደ ቅድመ ሁኔታ የሚያነሱት ነው። ሩሲያ ከሦስት ዓመታት በፊት የፈጸመችውን ወረራ ተከትሎ የዩክሬንን 20 በመቶ ግዛት ተቆጣጥራ ትገኛለች። ዜሌንስኪ የመከላከያ ወጪን የመጨመር ዕቅዶች ባጸደቁበት የአውሮፓ ሕብረት መሪዎች የብራስልስ ቀውስ ጉባኤ ላይ ከተገኙ በኋላ በሳዑዲ አረቢያ ስለሚደረገው የአሜሪካ እና ዩክሬን ውይይት በማኅበራዊ ሚዲያቸው ላይ ተከታታይ ጽሑፎችን አስፍረዋል። የዩክሬንና የአሜሪካ ቡድኖች ሥራቸውን ቀጥለዋል፣ እናም በሚቀጥለው ሳምንት ትርጉም ያለው ውይይት እንደሚኖረን ተስፋ እናደርጋለን ሲሉ በኤክስ ገጻቸው አስፍረዋል። ዩክሬን ከጦርነቱ ጅማሮ ጀምሮ ሰላምን መሻቷን ቀጥላለች። ጦርነቱ እየቀጠለ ያለው በሩሲያ ምክንያት ብቻ ነው ብለዋል ዜሌንስኪ። ሞስኮው ጦርነቱን እንድታቆም የዓለም ማኅበረሰብ የበለጠ ጫና እንዲያደርጉ ጥሪ አድርገዋል። በተጨማሪም በዚህ ሳምንት መጀመሪያ ላይ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በአየር እና በባህር ላይ የሚደረግ የተኩስ አቁም በኃይል እና በሌሎች የሲቪል መሠረተ ልማቶች ላይ የሚደርሰው ጥቃት እንዲቆም ያቀረቡትን የእርቅ ቅድም ጠቅሰዋል። ሩሲያ ፈረንሳይ ባቀረበችው የሰላም እቅድ ላይ አስተያየቷን አልሰጠችም። ሐሙስ ዕለት የሩሲያው ፕሬዝዳንት ብላድሚር ከቲን አገራቸው የምትፈልገው ሰላም በዘላቂነት መረጋጋትን የሚሰጣትን ነው ብለዋል። የሌሎች የሆነ ምንም ነገር አንፈልግም፣ ነገር ግን የእኛ የሆነውን ማንኛውንም ነገር አሳልፈን አንሰጥም ብለዋል። ሩሲያ የዩክሬን ደቡባዊ ክሪሚያ ግዛት በአውሮፓውያኑ 2014 የጠቀለለች ሲሆን ሌሎች ሙሉ በሙሉ የማትቆጣጠራቸው አራት የዩክሬን ግዛቶችን የራሴ ግዛቶች ናቸው የሚል ጥያቄን ታንሳለች።